የተከበራችሁ ተመልካችና አድማጮች፣ በርካቶች ወንድሞች እየገቡ ነው። ዲሽቀውም ስናይፐሩም አልቀረም። ግብጽ ታስታጥቃለች፣ የኢትዮጵያ መንግስት ይረከባል። በሀሳብ ልዩነት ታጥቀው ጫካ ሲንቀሳቀሱ የነበሩ ወገኖች አሁን በርካታ በጎንደር እየፈረሰ መንግስት ያቀለበልትን የሰላም ጥሪ እየተቀላቀለ ይገኛ። በዚህም ዲሽቀው ሳይቀር እየገባ ነው። እንኳን ደስ አላችሁ። እንኳን ደስ አለን። ከጦርነት የሚመጣ ትርፍ ወይም ደግሞ ተጠቃሚ የለም። በሰላምና በሰላም ብቻ ሀገር ተለማለች። ለዚህ ደግሞ በርካታ ታጣቂዎች እስከነ ስናይፐር እስከነ ዲሽቃ እስከ ብሬንድ ድረስ መንግስት ያቀርበላቸው ሰላም ጥሪ እየተቀላቀሉ በጎንደር እየገቡ ይገኛሉ። ለዚህ ደግሞ ሰሞኑ እንግዲህ ወርኤሉ የተመለከትነው ነው። እግርና እጅ እንደ ሀገር ሲከተከት የተመለከት ነው። ከዛ በርካቶች እየተገነዘቡ እየገቡ ይገኛሉ። በዚህም በዛሬ እለት በርካታ ወንድሞች ገብተዋል። እንኳ ደሳለን ከጦርነት የምናትርፈው ትርፍ አንዳቸው እንኳን የለም። ለዚህ ማሳያ በዛሬ ሁለት የተመለከት ነው። በተለይ በጎንደር የሚንቀሳቀሱ አካላት በርካቶችም እስከነ ሙልትጥቃቸውና እስከነ ብርጌዳቸው እየገቡ ይገኛሉ። በአርማጮ ከም በማክሰኝ ተብሎ በሚታወቅ ቀጠኖች ጌታ ለ የማታ ከአርማጮ ነው። እንዲሁ ግሞ ከማክሰኝት ደግሞ ከጎንደር በጋሻው ክፍለ ጦር አብነት አለምነህ የሚባል የክፍለ ጦር ምክትል አዘሻል ድሽቃና ብሬን ስናይፐር በመያዝ ከበርካታ ኃይሉ ጋር መንግስት ያቅርብልትኝ ሰላም ጥሪ ተቀብሎ ገብቷል። ከዳባት ባለፈው ሳምንት እንግዲህ እስከ 14 በላይ እንደ ግቡ ይታወሳል። እንዲሁም በጎጃም ደግሞ ገብቷል። እነዚህ ታጣቂዎች እንግዲህ በዛሬው ዕለት እጅግ በሚያምር ሁኔታ ደማቅ አቀባበል ተደርጎላቸዋል። ውድ ቻናል ቢሰብ ተከታቸው እዚህ ጋር አንድ ነገር ልብ ማለት የሚያስፈልገው ግብፅ ታስታጥቃለች። የኢትዮጵያ መንግስት ኢንዳይሬክትሊ ያስታጠቀችው ዳይሬክትሊ ይረከባል። እነዚህ ድሽቆችና ስናይፐሮች ከግብፅና ከኤርትራ ይገቡ ናቸው። በዛሬው ዕለት የኢትዮጵያ መንግስት እርክክብ ስነ ስርዓት አድርጓል። በሰላም የገቡትን በሰላም መንገድ አቀባበል አድርጓል። ከጦርነት የምናተርፈው ትርፍ የለም። ሰላም ይቅደም። ሰላም ለሀገራችን ያድርግ። በዛሬው ዕለት እጅግ ደስ ይላል። ከምስራቅ ቦረና በርካቶች ገብተዋል። ከጎንደረም በርካቶች ገብተዋል። ከአርማጮ ከማክሰኝት፣ እንዲሁም በጎጃም ደግሞ ሁለት ስናይፐር በዚህ ሳምንት ውስጥ እንደገባ እናስታውሳለን። ሁለት ስናይፐር ዛሬው ደግሞ ልዩ ከሚያደርገው ከዲሽቃ ስናይፐርና ብሬን በርካቶችን ሌሎችን ኋላ ቀር መሳሪያዎችን አካቶ መንግስት ያቀረበለትን የሰላም ጥሪ ተቀብለው መግባታቸው ነው። መንግስት ህግ ከማስከበር ጎን ለጎን የልማት ስራውንም እያፋጠነ ይገኛል። ዛሬ በጣም ደስ የሚል ጉዳይ ነው። በተለይ የጎንደር ታጣቂዎች በውል የተገነዘቡ ይመስላል። በርካቶች እየገቡ ይገኛሉ። ደቡብ ጎንደር ዞም ከዚህ በፊት እንደገቡ እናስተውሳለን። አሁን ደግሞ በጎንደር ባርማጮ ዋነኛ ክንፍ ሆኖ ሲንቀሳቀሱበት የነበረውን የመንግስት ያቀረበላቸውን የሰላም ጥሪ ተቀብለው ገብቷል። እጅግ ደስ የሚል ነው። ሌላኛው ጉዳያችን ከዚህ ከምናነሳው አንዱና ዋነኛው በምስራቅ እዚ የዘረፈው ስለ 649 ኩንታል ገቢ ማድረግ ተችሏል። ይህንም እንዳስሳለን። እዚህ ጋ ትምህርት ቤቶችን ዘግተን ለአማራ ልና ጉዳይ እንታገላለን የሚሉት ትምህርት ቤቶች ጾም እያደሩ ነው። ልብ በሉ፣ ትምህርት ቤቶች ጾም እያደሩ ነው። ታዳጊ ህጻናት ከትምህርት ገበታዎች ተፈናቅሏል። ስለዚህ ሰላምን የመረጣችሁ በዛሬ ውሎት መርጣችሁ ለገባችሁ ወንድሞቻችን እንኳን ደስ አለን እንኳን ደስ አለን። እጅግ የሚገርም እና የሚበረታታ ጉዳይ ነው። በሀገር መከላከያ ሰራዊት እንግዲህ በምስራቅ እዝ በክልሉ የጸጥታ ጋር በመጣመር በአካሄደው የተጠና ኦፕሬሽን ጽንፈኛው ቡድን ህዝቡን የዘረፈውን 649 ኩንታል እህል በቁጥጥር ስር መዋሉን ኢጃቢ ጤናን ወረዳ የሰላምና ጸጥታ ጽሕፈት ቤት አስታውቋል። በተካሄደ ኦፕሬሽን ከሞትና ከአካል ጉዳት የተረፈውን የጽንፈኛ ህዝብ በመዝረፍ ለስንቅ ሲጠቀምበት የቆየ እንቁሳቁስ ጥሎ መሸሹ ተመላክቷን በምዕራብ ጎጃም ዞን ጃቢ ጠህናን ወረዳ ሰላምና ጸጥታ ጽፈት ቤት ኃላፊዎች ላይ አድማስ በገለጹት መሰረት በርካታ ኩንታሎችን ሲጠቀምባቸው የነበረውን እንግዲህ ገቢ ማድረጉ እንደተቻለ ነው የተጠቀሰው። ስለዚህ ውድ ቻናል ኢትዮጵያውያንና ትውልድ ኢትዮጵያውያን ባለም ሁሉ ያላችሁ ለሰላም ስበኩ፣ ለሰላም ዘብ እንቁም፣ ለልማታችን እናፋጠን። የእኛ ትልቁ ጠላታችን ድህነት ብቻ ነው። ስለዚህ በዛሬው እለት የገቡት በእጅጉ ልናመሰግናቸው ልናድንቅ ይገባን። በርካቶች በሀሳብ ልዩነት ወደ ጫካ ገብተዋል። ይሄ ነው የገቡት ደግሞ በመረዳት መንግስት ያቀረበላችን ሰላም ጥሪ ተቀብለው ገብተዋል። የሚያስፈልገን ለክልላችን ሰላም ነው። ትምህርት ቤት ጾም እያደሩ ነው፣ ተማሪዎች ከትምህርት ገበታቸው ተፈናቅለዋል። ኢኮኖሚ ወድሟል፣ መሰረተ ልማት ወድሟል። ይህ ለአማራ እታገላለታለሁ ምትለው ከመሬት የወረደ እውነቱን መገንዘብ ያስፈልገናል እውነቱን መረዳት ያስፈልገናል። አሁን በውል እየተረዳ በርካቶች በብዙ አቅጣጫ እየገቡ ነው። ግብጽ ታስታጥቃለች፣ ኢትዮጵያ መንግስት መረከቡን ይቀጥላል። እነዚህም ትጥቅና ትጥቅ መሳሪያዎች በሙሉ እንግዲህ ከባዕዳ አገራት ወደ አገራችን ለማተራመስ የሚገቡ በህገወጥ መንገድ የሚገቡ መሳሪዎች ናቸው። በህጋዊ መንገድ ደግሞ በሰላማዊ በንግግር፣ በድርድር የሀገራችን መንግስት እየተረከበ ነው። እንኳን ደስ አለን። ዘረኝነት፣ ጽንፈኝነት ይውደም። የሀሳብ ልዩነት በሰለጠነ መንገድ የምንፈታበት መንግስት በሩን ክፍት አድርጓ ማለት ነው። ስለዚህ እነዚህ በዛሬው ዕለት ከገቡት በተለይ በዋነኛነት ከሚጠቀሱት ማክሰኝት አካባቢ ተብሎ የሚታወቀው በጎንደር እንዲሁም አህርማጩ ተብሎ የሚታወቀው እንዲሁም በጎጃም በነዚህ ቀጠናዎች በዋነኛነት ሲንቀሳቀሱ የነበሩት ናቸው። መንግስት ያቀርበላቸውን ተቀብለው የገቡት ይቀጥላል። መቶ በመቶ ወደ ሰላም፣ እመኑኝ፣ ወደ ሰላም እንመጣለን። እመኑኝ፣ እርግጠኛ ሆኜ የምነግራችሁ አሁን የሚነፍሰው ንፋስ ጸጥ ይላል። በተለያየ አቅጣጫ እንግዲህ በሶሻል ሚዲያ የሚደረገው ጋጋታ ጸጥ ይላል። ሁሉም ታጥቀው የገቡት ወደ ሰላም መንገድ ይመጣሉ። በተለይ በሸኒ በበርካታ ሲንቀሳቀስ የነበረው አሁን በበርካታ መንገድ ደግሞ እጁን እየሰጠ እየገባ ይገኛል። በዚህም በተመሳሳይ መልኩ በፋኖ የሚቀጥለው አሁን በእርግጠኝነት በርካቶች ወደ ሰላም ይመጣል። ይህ ውጅንብር ሁሉ ጸጥ ይላል። ጠላቶቻችን እያዩ ይሰክናሉ ማለት ነው። ኢትዮጵያ የአየር ኃይል እንግዲህ ዘጠናኛ አመቱን በተመለከተ የአየር ትርኢት እንደሚካሄድ ይጠበቃል። እሱንም ተከታትለን የምናቀርብላችሁ ይሆናል ማለት ነው። በደማቅ ሁኔታ ነው እንደሚከበር ዘጠና አመተኛውን በማስመልከት እጅግ የሚገርሙ ረዥም አመት ኢትዮጵያ አየር ኃይል እንግዲህ አሁን ደግሞ በአፍሪካ ቀዳሚነቱን በማስጠበቅ እየቀጠለ ይገኛል። በአጠቃላይ በደረጃ አምስተኛ በአፍሪካ በአየር ኃይል ግን ቀዳሚነቱ ቦታ ሳይዝ እንደማይቀር መረጆችን አጣርተን ተመልሰን የምንቀርብበት ይሆናል። እስከዛ መልካም ቀን እንዲሆንላችሁ እመኛለሁ። አዲስ የሆናችሁ ሰብስክራይብ ቢሰናዎች ላይ ክሽን ማድረጋችሁን እንዳይረሳ። ጽንፍ ዘረኝነት ብሔርተኞች ወደ ሰላማዊ ወደ ኢትዮጵያ በወደንችን ወደ ጃንጥላ ውስጥ መሰብሰብ ያስፈልገናል። መልካም ቀን እንዲሆን ከወዲሁ ተመኘውም።